ቀጣዩን ፓርት ይዤላችሁ መጥቻለሁ ማለት ነው። በባለፈው ሂዊ እኔ እያንዳንዱን መረጃ ካላጋለጥኩኝ፣ ይህንን ሰርግ ካላስቆምኩኝ ፖሊሲነት የቱ ጋ ነው ብላለች ማለት ነው። ሂዊ በጣም ያው ጎበዝ እንደሆነች ሁላችንም እናውቃለን። ነገሮችን ሳታስነቃ በሲስተም ነው የምትይዛቸው። እንደገናም ደግሞ የምታደርጋቸውን ነገር ማንም ሰው ሳያውቅ ፖሊስነቷን ራሱ ቤዛ አታውቅም ማለት ነው። ቤዛ ብታቅ ምን ልትሆን እንደምትችል ያው ሁላችንም እናውቃለን። ቤዛን በጓደኝነት እንጂ ፖሊስ መሆኗን ማንም የሚያውቀው ሰው የለም ማለት ነው። በሰዓቱ ለኤፍራታ ራሱ ልትረዳት ስታናግራት እኔ ፖሊስ መሆኔን አትዘኝ በምትላት ሰዓት በጣም ተደናግጣ ነበር ኤፍራታ ማለት ነው። ሰላም ሰላም፣ ውድ አገሬ ልጆች ዩቲዩብ እያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። ሀገራችንን ሰላም ያደርግልን። ይህንን ቪዲዮ በላይክና ሼር ሰብስክራይብ በማድረግ ጀምሮ ማለት ነው። እንዲሁም ደግሞ ያው እንዳልኳችሁ ሂዊ በጣም ጎበዝ ናት። ያለውን ነገር በሲስተም ያለውን ነገር ቀስ በቀስ ነው የምትከታተለው። ምክንያቱም ያለው ነገር ግልጽ እንዳታደርግ ያፌት ደግሞ በዙሪያው ብዙ ሰው እንዳለ ታውቃለች። እንዲሁም ደግሞ ያጠቃኛል በማለት ያለውን ነገር በሲስተም ነው አሁን ላይ እያደረገች ያለችው ማለት ነው። ነገር ግን ዞሮ ዞሮ ይሄ ሰርግን እናም ቪዲዮን በማል በማል አስገባላችኋለሁ። በጥሞና እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ያው በባለፈው ዕለት እንደተናገረችው ሂዊ ልትረዳት አስባለች። ነገር ግን ኤፍራታም ደንግጣ ነበር እና ኤፉዬ ደንግጣ ነበር አላመነችም ማለት ነው፣ ሂዊ ፖሊስ መሆኗን። እናም ቤዛን ምንድን ያለቻት ያለውን ነገር በሙሉ ለቤዛ ግልጽ ባታደርግም ለጥቂት ጊዜ እኔን አታገኘኝም ያለችው። እናም እንደዛ ያለችበት ምክንያት ማድረግ ያለባትን ነገር ለማድረግ ነው እናም የያፌትንና የያፌትን ሰርግና እንዲሁም ደግሞ የኤፍራታን ሰርግ ለማስቆም ነው ለጥቂት ጊዜ አልኖርም እና እሰወራለሁ ያለችው። ነገር ግን ያለውን ነገር ግልጽ አልተናገረችም። ለቤዛም ፖሊስ መሆኗንም ለቤዛም አልተናገረችም። ፖሊስ መሆኗን ቤዛ ብታቅ ምን ሊፈጠር እንደሚችል ሁላችንም እናውቃለን። እናም ያለውን ነገር የምታደርገውን ድርጊት በሙሉ ግልጽ ሳይሆን በድብቅ ነው የምትከታተለው። አንደኛ በያፌት ዙሪያ ብዙ ሰዎች ስላሉ ስለሚያጠቋት ያጠቁኛል ብላም ስለምታስብ ያለውን ነገር በሲስተም እንዲሁም ደግሞ ያለውን ነገር ለፖሊስ ነው ማጋለጥ የምትፈልገው እና ለዛ ነው ይሄን ሁሉ ጥረት እያደረገች ያለችው። በጣም ጎበዝ ናት። ምክንያቱም ከዚህ በፊት በተፈጠረው ድርጊትናልኳቸው ከዚህ በፊት በተፈጠረው ድርጊት ላይ ለኤፎ የደረሰችላት ማናት? ሂዊ ናት። ሂዊ ፖሊስ መሆኗን ማንም ሰው አላወቀም። ነገር ግን በእጃ ዙር ታደገቻት። አያችሁ፣ በእጃ ዙር ማንን ኤፍራታን ታደገቻት፣ ከሞት ማለት ነው። ስለዚህ አሁንም ደግሞ እኔ ሰርጉን ካላስቆምኩኝ እኔ ሂዊ አይደለውም፣ ፖሊሲነቴ የቱ ጋ ነው ብላለች። እና ሰርጉን ታስቆማለች ብዬ አስባለሁ። ምክንያቱም እሷ አሁን ላይ እያንዳንዱን መረጃ እየተከታተለች ነው። አሳልፋ ለመስጠት ተዘጋጅታለች ሁሉንም ነገር እያስተካከለች ነው። እያንዳንዱን መረጃ እየለቀመች ነው። እንዲሁም ደግሞ ናታን እኔ እንዶ ይሄንን ሰርግ እንደምንም ማስቆም አለብኝ ብሏል ማለት ነው ወስኖ ተነስቷል። ቤዛም ደግሞ እኔ አግዛሃለሁ፣ እንደምታፈቅራት እንደምትወዳት እኔ አውቃለሁኝ፣ ከጎንቅ እሆናለሁኝ ስትል እኔ ቆይ እንዴ ተቀይረሻል እኮ የመጀመሪያዋ እኮ ቤዛ አይደለሽም፣ ሲላት እሷራ ሰግራ ተጋብታለች። አዎ እኮ እኔ ተቀይር ያለው እስር ቤት እያለው ብዙ ነገር አስብ ነበር፣ ብዙ ነገር አሰላሰል ነበር። ነገር ግን ከእንግዲህ ከማይፈልገኝ ሰው ጋር ወይም ደግሞ ከማይወደኝ ሰው ጋር ጊዜን ማሳለፍ አልፈልግም። ነገር ግን አንተ ኤፍራታን ስለምታፈቅራት እኔ ነጥቄ ነው የማመጣልህ። ነገር ግን አንተ መታገልህን እንዳታቆምን ያለችው ከዛ እኔ እኮ ደከመኝ እንዴትኛ ነው የምታገለው እንዴት ማድረግ አለብኝ? ይፉዬ ደስ ካላት እኮ የእሷ ደስታ የኔ ደስታ ነው ያለው። ነገር ግን እኮ ልቡ በጣም ነው የተሰባብሮ ያለው ማለት ነው። እናም ጽዮን ደግሞ ያለውን ነገር አታውቅም። አሁን ላይ ብዙም እያስታወሰችም አይደለም። ሁላችንም እናውቃለን፣ ጽ ብዙ እያስታወሰች አይደለም። በቃ የመጣላትን ነው የምትናገረው። ምንም ነገር ለመናገር ወደ አላ አችልም ማለት ነው ታስቀይማቸዋለች ምክንያቱም እሷ ማስታወስ ብዙም እንደማትችል ሁሉም ስለሚያውቁ መናገር ያለባትን ነው የምትናገረው እንጂ ብዙም እያስታወሰች አይደለም። ሲ ማለት ነው። እናም እንደዛ ሆኖ ሳለ ሲ ራሱ ኤፍራታን በጣም ነው የጠመደቻት። በነገራችን ላይ በጣም የቤተሰቦቻችን ንብረት በአንቺ ምክንያት ነው፣ ወንድም የሚሰቃየው በአንቺ ምክንያት ነው። በጣም ወረደችባት። ነገር ግን ፉ ደግሞ ያው ያለውን ነገር ስለምታውቅ ብዙ ማስታወስ ስለማትችል ምንም ነገር አላለቻትም። እና ምንም ነገር አላለቻትም። ይሄን ሁሉ እየተሰቃየች ያለችው ደግሞ ለናታን መሆኑን ብታቅ ኖሮ ባልተናገረቻት ነበር። ናታን ደግሞ ምንም የሚያውቀው ነገር የለም። ሁሉም የሚያውቁት ነገር የለም። ቤዛ ግን እያንዳንዱ ነገር ታውቃለች። ሚስጥሩን እንኳን እንትን ባትልም ያፌት የሚያደርገውን ድርጊት ቤዛ ታውቃለች። እናም ደግሞ ሂዊም እያንዳንዱ ነገር ታውቃለች። አስገድዶች ነው አይደል? ወደ እንዳልሆነ በደንብ አድርጋ ነው የምታውቀው ማለት ነው። ስለዚህ አሁንም ቢሆን እየተከታተለች ነው እያንዳንዱን መረጃ እየለቀመች ነው። እና በሰርጋቸው ቀን እና ታዩታላችሁ ማለት ነው። ለምን እያንዳንዱ መረጃ ሂዊ ጋር ስላለ እኔ ደግሞ ይሄን ነገር ማስቆም አለብኝ ብላለች። እንዲሁም በድል እንደሚጠናቀቅም ተስፋ አደርጋለሁ ማለት ነው እና ከማስያዝም ለማስያዝም ወዳላ እንደማትል ነው ተስፋ የማደርገው ምክንያቱም ወስና ተነስታለች በጣም ወስና ተነስታለች ሲጀመርም ተሰውራለች ያለችበት ማንም የሚያውቅ የለም ነገር ግን ስትሰወር ወይም ደግሞ በምትሄድበት ሰዓት አንደኛ ፍቅረኛዋን ተሰናብታን ሄደችው ሁለተኛ ደግሞ ቤዛን በጣም ነው የምወድሽ በጣም ነው ማከብርሽ ያለውን ነገር ስትናገር ቤዛ ምንድነው የምትናዘዥው ምን አትናገሪም እንዴ በቃ ቤዛ ተደናብራለች በቃ ለጥቂት ጊዜ አታገኘኝም፣ ለጥቂት ጊዜ ስለማታገኘኝ በጣም ወድሻለው ያለውን ነገር ለመናገር እየፈለገች በጣም ቸኩላ ስለነበረች ይሄንን የኤፍራታና የአፌትንም ሰርግ ለማስቆምም በጣም እቅዷም ስላለ ወዲያውኑም ላጥ ብላ ወጣች ማለት ነው። እናም ቤዛ ተደናገረች። እንዴ ምን እየሆነች ነው እየተናዘዘች ነው እንዴ ምንድን ለምድሮ ግልጽ ማትናገሪው ለምድሮ ወደ ገደለው ማትገቢው ስትላቱላ በጣም ተደናብራ ስላለ ያቀደችውን ነገር ለማሳካት እንዲሁም ደግሞ ከያፌት ዙሪያ ካሉት ሰዎች እያንዳንዱን መረጃ አሳልፋ ለመስጠት ያላት ጥረት ነው። ያናህል ከቤዛ ጋር ቁጭ ብላ ያላወራቸው ማለት ነው። እናም ዞሮ ዞሮ የሂዊ እቅድ ምንድን ነው? ከያፌት ከያፌት ማለት ነው ኤፍራታን ለማስጣል ነው። በቃ ምክንያቱም ኤፍራታና ናታን በጣም እንደሚፋቀሩ ብዙ ላይፍ እንዳሳለፉ በጣም በጣም በጣም እንደሚዋደዱ በደንብ አርጋ ነው የምታውቀው ሂዊ ማለት ነው እና ኤፍራታ ደግሞ ወዳ እንዳላደረገችው ላታውቃለች። አስገድዶሽ እንጂ አንቺ ወደሽ ይህንን ልታደርጊው አትቺም። ያለሽን ነገር ንገሪኝ እኔ ልረዳሽ እችላለሁ ስትላት ሚስጥሩን ወስዳ በቃ ሚስጥሩን ወስዳ የምትበትን መስሏት ፈራች ማለት ነው። ኤፍራታ ሚስጥሩን ወስዳ ሂዊ የምትበትን መስሏት ፈራችና አንቺ ምን አገባሽ፣ ስለ እኔ ህይወት ምን አገባሽ ብላ በሷ ላይ ስትበሳጭ ምንድን ያለችው እኔ ፖሊስ መሆኔን እንዳትዘነጊ ስትላት ምን ብላ ደነገጠች ማለት ነው። ስለዚህ አሁን ላይ ቤዛ ብታቅ ምን ሊፈጠር ይችላል? ምን ይመስላችኋል ውድ ቤተሰቦቼ? እናም አሁን ላይ ዞሮ ዞሮ የሂዊ ሀሳብ እንዳልኳችሁ ኤፍራታና ኤፍራታና ያፌትን ለማስቆም ነው። ኤፍራታ ያው ግድ ሆኖባት ነው ያፌት ደግሞ ስለምወድሽ ስለማፈቅርሽ እንጂ እኔ ለመበቀል ፈልጌ አይደለም፣ አሁንም ቢሆን ቢላትም ነገር ግን ኤፍራታ ያው ሁላችንም እናውቃለን ግድ ሆኖባት እንዲሁም ደግሞ መረጃው እንዳይወጣ ናታን እንዳይታገትባት፣ እንዳይታሰርባት ብላ ነው ይሄን ምስዋት እየከፈለች ያለችው። ግን አሁን ላይ ወስናለች ኤፍራታ ራሱ ወስናለች። የወሰነችው ያፌትን አፍቅራ ወዳው ሳይሆን የታገቱትንም እንደውም ሴቶች ባስፈታ ይሄንን ቤት እንደውም ለናታን ባስመልስስ ብላ ተስማምታለች። አያችሁ ብትስማማም ማለት ነው፣ ብትስማማም፣ ነገር ግን ያፌት ጠርጥሯል። ያፌት እንዴ፣ እንዴት እንደዚህ ሊሆን ይችላል? እንዴት ልታደርግ ይቻልሽ? በአንቺ እና በዙሪያ ያሉ ሰዎችሽ፣ እንዲሁም እናትሽ የምትባለው በሰርጌ ቀን እኔን ለማሳሰር ነው ሲላት አይ፣ እንደዛ አስቤ አይደለም። በቃ አገባሽ አለው ብለሃል። በቃ ተጋብተን እንኖራለን ሌላ ምንድን ነው? እኔ እንዳንተ ወሬንም መቀመር አላቅበትም አለችው ማለት ነው። ከዛ ተናዶ እስኪ የምታመጭ ና ያለዋል እና ስልኳን ከእጇ ነጥቆ ይዞት ሄደ ማለት ነው። አያችሁ፣ እና ችግር የለውም እንጋባለን ብላ ሳቀች። ስትስቅ ምክንያቱም እሱ ያሰበችው ነገር አለ። እንደውም ማግባት አለብኝ አግብቼ ያለውን መረጃ እያንዳንዱን ነገር ለፖሊስ አሳልፌ እሰጣለሁ አንደኛ ሁለተኛ ደግሞ እንደኔ ከዚህ በፊት ታግተው እየተሰቃዩ ያሉትን ሴቶችን እያንዳንዱን አስፈታለሁ ሁለተኛ ሶስተኛ ደግሞ ይሄንን ቤት ለናታን አሳልፌ እሰጣለሁ አያችሁ የማን ሀሳብ ነው ይሄ የኤፍራት ሀሳብ ነው የኤፍራት ሀሳብ አሁንም ናታንን ለመርዳት ናታንን ለማገዝና እንዲሁም ደግሞ የታገቱትን የታገቱትን ሴቶችን ለማስፈታት ነው። አሁንም የምታገባው ነገር ግን ሂዊ ደግሞ በፍጹም እነሱ ሁለቱ አንድ እንዲሆኑ አትፈልግም። እናም ይሄንን የምታደርገው ሂዊ ለኤፍራታ ግዴታ እንደሆነባት በደንብ አድርጋ ስለምታቅ ነው። አያችሁ እና ይሄንን አሁን ይሄን ሁሉ ጥረት ሂዊ እያደረገች ያለችው እንዲሁም ደግሞ የእነሱ ሰርግ የሁለቱም ሰርግ መቀጠል እንደሌለበት ነው በቃ እንደሌለበት ነው። እናም አሁን ላይ ደግሞ ኤፍራታ ያመጣችው ሀሳብ ምንድን ነው? እንደውም እሱን ማግባቴ ይጠቅመኛል ወዳው ሳይሆን በዙሪያ ያለውን ነገር ለማስተካከል ነው። አንደኛ መረጃውን አሳልፋ ትሰጥና ያው በግዴታ ሁሉም ነገር ያው እንደሚያደርግ ምንም ራይ እንደሌለው ምንም አይነት በቃ ያው ያፌትም እናውቀዋለን። ምንም አይነት ራይ የሚባል ነገር የለም ያፌት ጋር አደርጋለሁ ካለ አደርጋለሁ ነው። እናም እያንዳንዱን መረጃ አሳልፋ ከሰጣች በኋላ ያፌት ይታሰራል። ያፌት ከታሰረ በኋላ ደግሞ እነኛ የታገቱትን ሴቶች ታስፈታለች። እነኛ የታገቱ ሴቶች ከተፈቱ በኋላ እቤቱን ደግሞ ለናታን ታደርጓለች። ከዛ ከናታን ጋር ኑሯቸውን ይቀጥላሉ ማለት ነው። ለምን ያፌት አንዴም ታስሯል። በቃ አሁን ላይ ይሄንን ለማድረግ ነው የኤፍራታ ውሳኔ ማለት ነው። አማራጩ ይሄ ነው፣ ሌላ አማራጭ የላትም። ወደ አፍቅራው ሳይሆን እሷም ግድ ሆነባት። አንደኛ ናታን በዚህ አጋጣሚ ከእስር ቤት ትታድጓለች። ሁለተኛ ያለውን ነገር እያንዳንዱ ነገር መስመር ለማስያዝ ነው ወስና አቅዳ ኤፍራታም የተነሳችው ማለት ነው። ሂዊም ደግሞ ያፌትን ለማሳገት ወስና ተነስታለች። እናም በቀጣይ ምን ሊሆን እንደሚችል እስኪ አስቡ ገምቱ ማለት ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። እናም ያፌትና ኤፍራታ አሁን ላይ በጣም እና ያፌት ኤፍራታን መጠርጠር ጀመረ ማለት ነው። እሺ ስትለው በቃ መጠርጠር ጀመረ። የሆነ በቃ ጭራሽ ሲጀመር መኖር ከጀመሩ በኋላ እኮ በፍጹም ስቃ አታቅም። በነገራችን ላይ ምንም በቃ ምግብ ቢ እኔ እኔ እኮ ለአንቺ ብዬ ነው ሰራተኛ አስመጥቼ የማሰራው ምን ብትል በፍጹም በፍጹም ጭራሽ እንኳን መሳቀርቱ ጭራሽ ፊቱ በቃ እጠላሃለው፣ ዘርበል ከፊቴ፣ እጠላሃለው። ከዛ መጨረሻ ላይ አንድ ሀሳብ መጣላት። ይሄንን ሀሳብ ካሰበች በኋላ ንግስቴ እንዴት ነሽ እያለ ሲገባ ደህና ነኝ አለች። ከዛ ሳቀች እና ሰርጋችን እኮ እየቀረበ ነው፣ ከነጎዲያ ማድረግ አለብን ሲላት እና ምን ችግር አለ እንጋባለን ስትለው አላመነም። ከዛስ ስልኳን ከእጇ ነጥቅ አድርጎ ነው የወሰደው። ለምን ስለሚጠራጠር ማለት ነው። ስለሚጠራጠር አንቺና እናት ሽ እምትባለው በሰርጌ ዕለት እኔ ለማሳሰር ወይም ጉድ አደርጋለሁ ብለሽ እምታስቢ ከሆነ እወቂ አላት ማለት ነው እና አስፈራራት ሲያስፈራራት እሷ ደግሞ እኔ እኮ እንዳንተ ወሬ ቀማሪ አይደለሁም እኔ እንዳንተ አይደለሁም አለችው ማለት ነው እናም እንተያያለን ብሎ ስልኳን ከእጇ ነጥቆ ወሰደባት ማለት ነው እናም ሰራተኛዋ ደግሞ ስትቀርጽ ነበረ ሪከርድ ተደብቃ ሰራተኛ የያፌት ሰራተኛ ስትቀርጽ ነበረ። የያፌት ሰራተኛም ምን ልታዘዝ ምን ላደርግልሽ ብላ ስጠይቃት ስጠይቃት አይ እኔም እኮ እንዳንቺ ነኝ ከአንቺ በምንም አልሻልም ስትል እንዲህ የቤት ባለቤትና ሰራተኛ ምን አገናኘው እያለች ስታወራ፣ ያፌት ደግሞ መጣና አዎ አንቺ ሰራተኛ ነሽ፣ እሷ ንግስቴ ናት። ምን ትሰሪያለሽ እዚህ ሲላት አዎ እኮ አለች እና እሷም ላጥ ብላ ሄዳ ምን ብታደርግ ጥሩ ነው? እነሱ ሁለቱ ሲከራከሩ ቀስ ብላ ሪከርድ እየቀረጸች ነው ይመስለኛል። ይሄ እየቀረጸች ያለችው ሪከርድ እያንዳንዱ ነገር እሷም አሳልፋ እንደምትሰጥ ተስፋ አደርጋለሁ። ለምን እሷም ያው ሰራተኛ ትሁን እንጂ ያው ኤፍራታ፣ ምን አስገድዶች ነው እንዲያመጣሽ? ለምንድን ነው እንደዚህ የምትበሳጪ? ስትጨቃጨቁ ነው የምሰማው አለች ሰራተኛ። ከዛን ኤፍራታ ምን አለቻት? አረ ምንም ነገር የለም እኮ አይ አይ፣ ምንም ነገር የለም ምናምን ብላ ኤፍራታ ብሸፍንም ነገር ግን ሰራተኛዋ እያንዳንዱ ነገር ስትከታተል ነበር። ተደብቃ በሪከርድ ስትቀርጽ ነበረ ማለት ነው። እና ያፌት በቃ አለቀለት አሁን ላይ። በግራም በቀኝም ግማሹ ሪከርድ ይቀርጻል፣ ግማሹ እሱን ለማስያዝ በቃ ምን ልበላችሁ፣ ወስነው ተነስተዋል። ቤዛም ደግሞ እንደ ኤፍራታ ነጠቂ አምጥቼ ናታን ለአንተ ነው እምሰጥ ስትለው፣ ናታን ልሳ ቆይስ ልደንግጥ ወይስ ልሳ ቆይስ ልዘን፣ እኔ እኮ ግራ ተጋባው ነው ያለው እናም ሁሉም አሁን ኤፍራታን ኤፍራታን ማለት ነው ለናታን ሊያመጡ ሁሉም አቅደው ተነስተዋል ማለት ነው። በቀጣይ ምን ሊፈጠር እንደሚችል በሰፊው የምናየው ይሆናል ማለት ነው። እናም ደግሞ ፅ ያው ትንሽ ትንሽ እያስታወሰች ነው ወንድሜ እንደዚህ እየተሰቃየ በኤፍራታ ምክንያት ነው እያለች በጣም እሷም እየተጨነቀች ነው አሁን ላይ ማለት ነው። ሲቀጥል ደግሞ የኤፍራታ እናት እኔ ልጄ እዚህ ከሌለች ምን እሰራለሁ ብላ እሷም ቦርሳዋን ጎትታ ወደ ልጇ ሄዳለች ማለት ነው። ቢኒያም እና ልጇ ያው አንድ ላይ ነው የሚኖሩት እና እሷም ወደ ቤቷ ተመልሳለች። በጣም በቃ አሁን ላይ ጨንቋታል። እባክን፣ አንድ ጊዜ ልጄን አሳየኝ ብላ እግሩ ላይ ተንበርክካ ብትለምነው ያፌት በፍጹም ዞር ባይልኝ እኔ ማውቀው ነገር የለም ብሎ ገፈተራት ማለት ነው። እናም ያለውን ነገር ሁሉንም እያንዳንዱ ነገር የምናየው ይሆናል አሁን ላይ እውነት ለመናገር ማለት ነው። የኤፍራታ እናት በጣም አዝናለች፣ በጣም ከፍቷታል። ልጄን እንኳን እንደዚህ በግልጽ እናትነቴን ሳላስረዳት ሳልነግራት በኔ በቃ በጣም አሁን ላይ በጣም ተወዛግባለች። በጣም ውስጧ በጣም በቃ ምን ልበላች በጣም አዝናለች ማለት ነው። ኤፉዬ ሰላም ሁናልኝ ይሁን፣ እንዴት ሁና ይሁን፣ በጣም ግራ ተጋብታለች። እንዲሁም ደግሞ ይሄንን ያፌት የሚባለውን ቆይ አገኘዋለሁ ብሎ ማለት ነው። የኤፍራታ ወንድም ሲዝት አይ ልጅ አለችው፣ አንተ ኮ በሱ ፊት ትንኝ ነክ አለችው። እንዴ እማዬ፣ ደግሞ እኔን ማበረታታት ሲገባሽ እኔ ልጅሽን ማበረታታት ሲገባሽ እኔን ትንኝ ትኛለሽ አለና እሱም ሊያለቃቅስ ሆነ። እሱም ለኤፍራታ አዝኖ ነው እህቱን ለመታደግ ማለት ነው። እሱን እሱን እሱን ሰውዬ እኔ ባገኙ አልለቀውም ሲል ልጅ፣ ተው እንደዛ አትበል፣ በሱ ፊት እኮ አንተ ትንኝ ነክ ስትለው እንደ እኔ እኮ ልጅሽን ማበረታታት እንጂ እንደዚህ ማለት የለብሽም አለ። በጣም ተናዷል። በጣም ተናዷል ማለት ነው። የኤፍራታ ወንድም በጣም ነው የተናደደው። እናም እንደዛ ሆኖ ሳለ ደግሞ በዚህ አጋጣሚ ጺና ቢኒ በቃ የእውነተኛ ፍቅር የእውነተኛ ፍቅር አይገርምም። ነገር ግን እና ማስታወስ በማትችልበት ሰት በታመመችበት ሰት በጣም ቢኒ እንከባከባት ነበረ። ሁላችንም ቪዲዮ እንደተመለከት ነው። በጣም በቃ አየሮችን እንድትቀይር የተለያየ ስፍራ ወስዳት ነበር። በዚህ አጋጣሚ አሁን ፍቅር ይዟታል፣ ጺ ማለት ነው። ስልክ ካልደወለላት በቃ የሌለ ነው። በጣም ታወራዋለች። ለምንድነው የማትደውልልኝ? እኔ ካልደወልኩ አንተ አትደውልም እንዴ? ለምንድነው የማታናግረኝ? ቆይ ምን አስበህ ነው? ትለዋለች ማለት ነው። ቢኒ ደግሞ እንዴ ይኔ ቆንጆ እኔ ምን አደረግኩሽ ቆይ ለምን እንደዚህ የምትወኙ እሺ እኔ ካካ አልተመቸኝም ስላልተመቸኝ እኮ ነው ቢመቸኝ እኮ ነው እደውልልሽ ነበረ ይላታል ማለት ነው እና እሷም ደግሞ ፌንት ነቅላ ነው የምታወራበት ያ ማለት ምንድነው ፍቅር ይዟታል እንደምታፈቅረው ሁላ እንደምትወደው ሁላ ግልጽ አድርጋ ስትነግረው እሱ እራሱ ግራን የተጋባ አሁን እኔ በዛን ሰዓት ማስታወስ በማትችልበት ሰዓት ነው ያን ሁሉ እያደረኩኝ አሁን አፈቅርሃለሁ ብላለች እኔ በጣም ነው መወዳት በጣም ነው ማፈቅራት ግን ማስታውስ ከጀመረች እኔን ምን ሊውጠኝ ነው አለ ማለት ነው። ለገኒ ገኒም ግራ ገብቷታል ማለት ነው። እና እስኪ የእነሱስ ነገር ምን ሊሆን ይችላል? ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ስለነበረን ቆይታ አመሰግናለሁ። አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።